ሰላም ጤና ይስጥልን ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋ የጠገብ አብሬያችሁ ቆይታ አደርጋለሁ። ከኛ ጋር ቆዩ። የጦርነትን አስከፊነትና የሰላምን ውድ ዋጋ በአግባቡ በመረዳት ለዘላቂ ሰላም መረጋገጥ በንቃት እንሳተፋለን ሲሉ በሰሜን ጎንደር ዞን የአዳርቃይ ወረዳ ነዋሪዎች ተናገሩ። የአማራ ክልልና የመከላከያ ሰራዊት ከፍተኛ የስራ ኃላፊዎች በተገኙበት ሰላም ለሁሉም ሁሉም ለሰላም በሚል መሪ መልእክት፣ ማህበረሰብ አቀፍ የውይይት መድረክ በአዳርቃይ ወረዳ ተካሂዷል። ደረጀ ደርበው በጸጥታ ችግር ማህበራዊ አገልግሎቶች በመቋረጣቸው ለችግር መጋለጣቸውን በሰሜን ጎንደር ዞን የአዲ አርቃይ ወረዳ ነዋሪዎች ተናግረዋል። ችግሮችን በውይይት በመፍታት ዘላቂ ሰላምንና ልማትን ማረጋገጥ እንደሚገባም ነዋሪዎቹ ጠይቀዋል። የህግ የበላይነት መከበር አለበት። የጸጥታው ጉዳይ ስገባ ማለት ነው። ዋናው ሰላም ነው። ሰላም ከሌለ ሰርቶ መብላት የለም። ሰላም ከሌለ ወጥቶ መግባት የለም። መኖርም የለም፣ አይገኝም። የሰራኸውንም ሌላ ነው የሚበላው ሰላም እንፈልጋለን። ሰላም ወጥቶ መግባት መስራት እንፈልጋለን። ለሰላማችን ጠንቅ የሆነውን ነገር አንድ፣ ሁለት፣ ሶስት፣ አራት ብለን ቆጥረን ተነጋግረን መፍትሄ አስቀምጠን አላፍነት ወስደን መሄድ እንፈልጋለን። እዚህ እኛ ሴቶች በተለይ ህጻናቶች ሰላምና ሰላም እንፈልጋለን። የመጀመሪያው ተጠቂና ተሸናፊ የሚያስለሆነ ማለት ነው። በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽሕፈት ቤት የፖለቲካና የአቅም ግንባታ ዘርፍ ኃላፊ ዶክተር ዘሪሁን ፍቅሩ አሁን የተገኘውን ሰላም ለማስፈን ህብረተሰቡ ከመንግስት ጎን በመሰለፍ ያደረገው አስተዋጽኦ የሚበረታታ ነው ብለዋል። መንግስት ተደጋጋሚ የሰላም ጥሪ በማድረግ ለሰላም ያለውን ያላሰለሰ ጥረት በተግባር ማሳየቱንም አክለዋል። በሁሉም የክልላችን አካባቢዎች ሰላም ለማምጣት የምናረጋቸው ጥረቶች የተሳኩ እንዲሆኑ ማድረግ ተችሏል። በዚህ ምክንያትም በርካታ ውይይቶች በሁሉም ከባቢዎች ተከውነዋል። በርካታ የጸጥታ ስራዎች በሁሉም ከባቢዎች ተሰርተዋል። ሰላምን ለማጽናት የሚያስችሉ የሰላም አማራጭ ስራዎች በክልሉ መንግስት በኩል በፌዴራል መንግስት በኩል ባላሰለሰ ሁኔታ ሲከወኑ ቆይተዋል። የሀገር መከላከያ ሰራዊት የስራ ኃላፊ ጀነራል መለስ መንግስቴ ዘመኑን የማይመጥን የትግል ስልትን በመከተል ማህበረሰቡን ለጉስቁልና እየዳረጉ ያሉ ኃይሎችን በቃ ማለት ይገባል ብለዋል። የአማራ ሕዝብ ጥያቄ በጠመንጃ አይፈታም። በዚህ ዘመን በሀያነኛው ክፍለ ዘመን በጉልበት ማሰብ በጠመንጃ ማሰብ ጥፋት እንጂ ልማት አይደለም። ስለዚህ በቃህ ስለ ራሳችን ጥያቄ ስለ ራሳችን ሀሳብ የሚገባን እናውቃለን። ብላቸው አደብ ማስገዛት አለባቸው። የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ በሪሁን መንግስቱ የቆየ የመተሳሰብና የመከባበር ባህልን በማጎልበት ሀገራዊ ሰላምና ብልጽግናን ማረጋገጥ ይገባል ብለዋል። መንግስት አሁንም ቢሆን የሰጠው ድል ትናንትናም፣ የፈለገውን ያክል ይግደል፣ ትናንትናን አልመልሰውም። የተቀብረውን አናወጣውም ከመቃብር ለነጋችን እንሁን ይቅር እንባባል ስለዚህ መንግስት በከፈተው የሰላም የምረት በር ይህን እድል ተጠቃሚ እንዲሆኑ መለኩ ህዝባችን ይህንን ወስደን አብረ መስራት መቻል አለብን ማለት ነው የሃይማኖት አባቶችና የሀገር ሽማግሌዎች ያላቸውን ማህበረሰባዊ ተቀባይነት ተጠቅመው ለዘላቂ ሰላም መረጋገጥ ጥረት እንዲያደርጉም ጥሪ ቀርበዋል። ወቅቱን ባልጠበቀ ዝናብ ሰብል እንዳይበላሽ የደረሱ ሰብሎችን በትኩረት የመሰብሰብ ስራ እያከናወነ መሆኑን የጎንደር ከተማ አስተዳደር ግብርና መምሪያ አስታወቀም። በ2017/18 የምርት ዘመን ከ8500 ሄክታር በላይ መሬት በሰብል የተሸፈነ ሲሆን እስካሁን ከ6200 ሄክታር በላይ መሬት ሰብል መሰብሰቡን መምሪያው አስታውቋል። ተጨማሪውን ማህደር አድማሴ እንደሚከተለው ታቀርበዋለች። በጎንደር ከተማ አስተዳደር አዘዞ ጠዳ ክፍለ ከተማ የተክለ ሃይማኖት ቀበሌ አርሶ አደር አማሬ የኋላ እሸት የለፉበትና የደከሙበት ሰብል በአግባቡ ምርቱን ለመሰብሰብ እየሰሩ መሆናቸውን ገልጸዋል። ለሰብል አሰባሰቡ የግብርና ባለሙያዎች የሚያደርጉት ድጋፍ የሚሰጧቸው አቅጣጫ በመከተል ለውጤታማነት እየተጉ እንደሚገኙም ተናግረዋል። በጣም ዘንድሮ እህል በቅሎና እንዳዞ ተክለ ሃይማኖት አርሶ አደር ገበሬ እንደ ዘንድሮ ሆኖ እህል በቅሎ አያውቅም። ያሉት ባለሙያ ግብርናዎች በሚሰጡኝ እየመጡ የሚጎበኙና እነሱ በሚሉት እያለመሆነ ያለው በቃ እነሱም በጣም እያገዙ ነው። ጥቅምት የመባቻለት ሁለ ቀን ዝናብ ብቻ ደብድቦ ብናን እንጂ ሌላ ምንም ያደረገን ነገር የለም። ሁሉ ሰብስቧን ያው ክምርና ድብት ነው ያለ እንጂ ምንም ነገር ሰብስቧን ወደ ውቂት ገናነን። አርሶ አደር አማረ ወቅቱን ያልጠበቀ ዝናብ ሰብሉ ላይ ጉዳት እንዳያደርስና እንዳያበላሻው በአንድ አካባቢ የመሰብሰብና የመከመር ስራ እያከናወኑ መሆናቸውን ጠቅሰዋል። ጨገዳ ጀምረናል። ባቄላ ስንዴ ጀምረናል። አሁን የቆመህል ብዙም የለም። ግብርና አሁን ዘንድሮ አግዞኛል። ወደ ውጭት ገናነን ያው በጎን ልማት አለን ከዚያ ጋር ያው ከአርሶ አደር ጋር እንትና ለማለታችን ያው ያቅም ጥረት ነው እንጂ ሰብስበና ነው ወደ ውጭት ብቻ ነው። የደረሰ ሰብል ወቅቱን ባልጠበቀ ዝናብ እንዳይጎዳ አርሶ አደሩ ሰብሉን የመሰብሰብ ስራ እያከናወነ ነው ያሉት የጎንደር ከተማ አስተዳደር ግብርና መምሪያ የሰብል ልማት ባለሙያ ፋሲካ ዓለሜ የምርት ብክነት እንዳያጋጥም በባለሙያ የግንዛቤ ፈጠራና ድጋፍ ስራ እየተከናወነ መሆኑን አንስተዋል። በየአመቱ ወቅቱን ያልጠበቀ ዝናብ እንደሚመጣ እንደሚከሰት ይታወቃልና። አሁን አርሶ አደሩ በመሰብሰብ ላይ ነው የሚገኘው። የደረሱ ሰብሎች በአጠቃላይ ተሰብስበዋል። እንዳያችሁት እንደምታዩት ነው። አርሶ አደሩን ከፊት ከፊት የደረሰውን ሰብል እንዲሰበስብ እያደረገ ነው እየተሰበሰበ ነው ያለ። በ2017 ለ2018 የምርት ዘመን በጎንደር ከተማ አስተዳደር 8573 ሄክታር መሬት በሰብል ተሸፍኖ እንደነበረ የገለጹት ባለሙያዋ ከዚህ ውስጥ እስካሁን 6230 ሄክታር መሬት ሰብል እንደተሰበሰበ ገልጸዋል። አርሶ አደሩም ወቅቱን ባልጠበቀ ዝናብ ሰብሉ እንዳይበላሽ እየሰራ መሆኑን አብራርተዋል። ወቅቱ የምርት ብክነት በጣም ስለሚከሰት ይሄ ምርት ብክነት ደግሞ ለመቀነስ ያከማመር ሁኔታዎች አሉ በወቅቱ ተሰብስበው ቶሎ ካልተደበቱ ካልተከመሩ ከለኬንዳ ካልለበሱ የዝናቡ ሁኔታ በስብሶ ሌላ ፈንገስ ስለሚያስዘሮችን ይህን ጥንቃቄ እንዲያደርጉ ትምህርት እንሰጣለን በዛ መሰረት ብክነቱን ያው እየቀነስን እንገኛለን የምርት ብክነት እንዳይከሰትና ና ወቅቱን ባልጠበቀ ዝናብ ሰብል እንዳይጎዳ የግብርና ባለሙያዎች ድጋፍ ተጠናክሮ እንደሚቀጥል ግብርና መምሪያ አስታውቋል በህብረተሰቡ ተሳትፎና በአስተዳደሩ ቅንጅት የተለያዩ መሰረተ ልማቶች እየተከናወኑ መሆኑን በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር አስታወቀም። በዞኑ ቃብቲያ ሁመራ ወረዳ የቃብቲያ ሻሽም 10 ኪሎ ሜትር የጠጠር መንገድ ግንባታ ተጀምሯል። አምሳሏ ሙኜ ተጨማሪውን እንደሚከተሉ ያቀርበዋል። በአማራ ክልል ወልቃይት ጠገድ ሰቲት ሁመራ ዞን የውስጥ አቅምን በመጠቀም በአንድ ወረዳ አንድ ፕሮጀክት በሚል መሪ መነሻቀድ በዞኑ በርካታ የመንገድና ሌሎች መሰረተ ልማቶች እየተገነቡ ነው። ከሰሞኑም በቃብትያ ሁመራ ወረዳ የቃብታ ሻሽም 10 ኪሎ ሜትር የጠጠር መንገድ ግንባታ ማስጀመሪያ ፕሮግራም ተከናውኗል። የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ መንገዱ በራስ አቅምና በትብብር የሚሰራ መሆኑን አንስተው ለማጠናቀቅ ማህበረሰቡ በንቃት እንዲሳተፍ ጠይቀዋል። በራሳችን አመራሮች፣ በራሳችን ሙያተኞች፣ በህዝባችን ገንዘብ፣ በራሳችን ፋይናንስ፣ በራሳችን ቁጭትም እልክም ይዘን የምንሰራው መንገድ ነው ማለት ነው። ስለዚህ እንደ ዞን የምንሰራው የቆየን እስከሆነ ይህን መንገድ ሲታሰብ ነበረ። ስንጀምረው እንድንጨርስ ነው። ማህበረሰቡ ደግሞ በልክ መስራት መቻልበት ዞኑ ምንም እንኳ በጀት ባይኖረውም ህዝቡን በማሳተፍ አካባቢውን ለማልማት እየተሰራ መሆኑን የተናገሩት የዞኑ መንገድ መምሪያ ኃላፊ ወይዘሮ ተመርጣ መብራቱ ናቸው። ከዚህ በፊት የተገነቡ የመንገድ መሰረተ ልማቶች የማህበረሰቡን ጥያቄዎች በራስ አቅም መመለስ ያስቻሉ ናቸው ብለዋል። መንገድ ግንባታ ስንገነባ በጀት ኖሮን ሳይሆን ህዝባችን በጀታችን በሚል ነው ብዙ ጥያቄዎች የመንገድን በየአመቱ እየመለስን መጥተናል። በተመሳሳይ እዚ አድ ጠጠርም ጀምረናል። በታለመለት አላማ ሁላችን ተረባርበን እንደምንሰራው ባለ ተስፋ ነኝ። የተጀመረው የመንገድ ግንባታ የለውጡ ትሩፋት መሆኑን የተናገሩት የቃብትያ ሁመራ ወረዳ ዋና አስተዳዳሪ አታላይ ታፈረ መንገዱ የማህበረሰቡ የረዥም ጊዜ ጥያቄ ነበር ብለዋል። መልስ መስጠት አለብን ብለን ማህበረሰባችን አምነን ዲያስፖራ አምነን ባለሀብቱ አምነን ወጣቱም አምነን ዛሬ ለማስጀመር በዚህ ፕሮግራም ተገናኝተናል ማለት ነው። በጣም ብዙ መስዋዕት ተከፍሎበታል። ለውጡ ራሳችን በራሳችን እንድንስተዳደር እድል ሰጥቷል። ራሳችን በራሳችን እድል የሰጠበት ተጠቅመን ደግሞ መንገድ፣ ትምህርት ቤት፣ ሆስፒታሎች፣ ሌሎች ነገሮች እየሰራን ነው ማለት ነው። በመንገድ አለመኖር ምክንያት ይቸገሩ እንደነበር የአካባቢው ነዋሪዎች አስታውሰዋል። ነዋሪዎቹ ችግሩን ለመቅረፍ በንቃት መሳተፍ እንደሚገባም ነው የተናገሩት ህጻንም ያጣነው አለ እናቶችም ያጣናቸው አሉና በዚህ ፕሮጀክት በተለይ እናቶች አስተባብራችሁ ይህን ፕሮጀክት አጭር ነው ለአርባ አራት ወር ማለት አጭር ናት አጭር ስትባል ደግሞ እንግዲህ የእቅዳችንን እኛ ተሳትፎ ስናደርግ ነው ብዙ ስራት መስራት እንችላለን። የራሳችን ግዴታ ይሆናል ማለት ነው። እኔ በአቅሜ ራሱ ለዛሬ አሁን ቃል ገብቼ የሚሄደው አስር ሺህ ብር የመጀመሪያ አወጣለሁ በቀጣይ ይጨምራለሁ ብዬ አስባለ። መንገዱን በተያዘለት አራት ወራት ገንብቶ ለማጠናቀቅ የማህበረሰቡ ሁሉን አቀፍ ትብብርና ድጋፍ እንደሚያስፈልግ ጥሪ ቀርቧል። በሴቶች ላይ የሚደርሰውን ጫና ለመቀነስና ተሳትፏቸውንም ለማሳደግ እየተሰራ መሆኑን የምዕራብ ጎንደር ዞን ሴቶች ሕፃናትና ማህበራዊ ጉዳይ መምሪያ ገለጸም። በምዕራብ ጎንደር ዞን የነጭሬባን ቀን በዓለም አቀፍ ደረጃ ለ34ተኛ ጊዜ በሀገራችን ደግሞ ለ20ኛ ጊዜ ጥቃትን የማይታገስ ማህበረሰብ ለትውልድ ግንባታ በሚል መሪ ሀሳብ በገንዳዋ ከተማ ተከብሯል። ኤልያስ ጋሻው ተጨማሪውን ያቀርበዋል። በምዕራብ ጎንደር ዞን የነጭ ሪባን ቀንን ምክንያት በማድረግ ጥቃትን የማይታገስ ማህበረሰብ ለትውልድ ግንባታ በሚል መሪ ሀሳብ በገንዳዋ ከተማ ተከብረዋል። ሴት ልጅ እናት ማገር ምናትና ይችን እናት ከጥቃት ለመከላከል ሁሉም አካል ኃላፊነትን መወጣት እንዳለበት በባዓሉ መድረክ ተገልጿዋል። የባዓሉ ተሳታፊዎች በበኩላቸው የሴቶችን ጥቃት ለማስቆም ከንግግር ባለፈ እስከ ታችኛው መዋቅር ድረስ ግንዛቤ በመፍጠር ዜጎች በአስተሳሰብ እንዲቀየሩና ከጥፋት እንዲቆጠቡ ማድረግ ያስፈልጋል ብለዋል። ሴት እናት ናት፣ ሚስት ናት ሁሉ ነገራችን ና ስለዚህ፣ የእሷን ደህንነት መጠበቅና የፈለገውን ከወንዶች እኩል ማግኘት ያለባትን ነገር እንድታገኝ የበኩላችን ድርሻ ማበረከት አለብን ብዬ አስባለሁ። በመድረክ ብቻ ሳይሆን እስከ ታችኛው ያለው መዋቅር ድረስም ተደራሽ በማድረግ በኩል ደሩ በኩል ያሉ ከፍተኛ የሆኑ ጫና እየደረሰባቸው የሚኖሩ ሴቶች ከመኖሩ ጋር ተያይዞ በስፋት መሰራት መቻል አለበት የሚል ሀሳብ መስጠት ፈልጋለሁ። የሴቶችን ሁለንተናዊ ተጠቃሚነት ለማረጋገጥ መንግስት በኢኮኖሚ ዘርፍ መደገፍ ይኖርበታል ሲሉ ተሳታፊዎች ጠይቀዋል። የራሳቸውን የኢኮኖሚ አቅም እንዲፈጥሩ መንግስት ራሱን የቻለ ሞቲቬሽን የሚሆን ኢኒሺቲቭ በመፍጠር ራሳቸውን እንዲችሉ ማድረግ አለብን ብዬ አስባለሁ። የሴቶችን በገንዘብ ድጋፍ በማድረግ ብድር በማመቻቸት ብድር አመቻችቶ ደግሞ ተጠቃሚ እንዲሆኑ የመንግስት እገዛ ያስፈልጋል እና እገዛ ቢሆን ጥሩ ነው የሚል አስተያየት ለመስጠት ፈልጌ በሴቶች ላይ የሚደርሰውን ጥቃት ለመከላከል የግንዛቤ ፈጠራ ስራዎች እየተሰሩ ነው ያሉት የምዕራብ ጎንደር ዞን ሴቶች ህፃናትና ማህበራዊ ጉዳይ የመምሬው ኃላፊ ተወካይና የህፃናት መብት መብትና ደህንነት ባለሙያ መንግስቱ አለማየው ናቸው። ፆታን መሰረት ያደረገ ጥቃት ስንል አካላዊ ጥቃት ሊሆን ይችላል ከመደብደብ አንጻር ሳይኮሎጂካሊ የስነ ልቦና ጥቃት ያደርሳል እና እነዚህ ሁሉ ጾታን መሰረት ያደረጉ ጥቃቶች ናቸው። እና እነዚህ ይብቁ ብለን ለማውገዝ እና የአድቮኬስ የግንዛቤ ስራ ለመስራት ነው በዋናነት ዛሬ የምናከብርበት አላማ ማለት ነው። በሴቶች ላይ የሚፈጸሙ ጎጅ ልማዳዊ ድርጊቶችንና ጾታዊ ጥቃቶችን ለማስቀረት ከፍትህ አካላትና ከሌሎች ባለድርሻ አካላት ጋር በቅንጅት እየተሰራ መሆኑን አስረድተዋል። አካላዊ ጥቃት የሚደርስባቸውም ጠቅላላ ጾታን መሰረት ያደረገ ጥቃት የሚደርስባቸው ሴቶች ላይ ከአቃቢ ጋራ ከፖሊስ ጋር በጋራ በመሆን ምላሽ እንዲያገኙ ፍትህ እንዲያገኙ እነዚህ ጥቃት አድራሾች ህግ ርምት እንዲወሰድባቸው በህግ እርምጃ እንዲወሰድባቸው እየተደረገ ያለበት ሁኔታ አለ እና በዚህ አግባብ በጋራ በጥምረት እየሰራ ነው። በዓሉን ከመተማ ሴቶች ህፃናት ማህበራዊ ጉዳይ ጽሕፈት ቤት እና ከሜዲካል ቲም ኢንተርናሽናል ድርጅት ጋር በመተባበር ተከብረው ውለዋል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ከዜናዎች ጋር ተስፋ ጠገብ አብሬያችሁ ቆይታ አድርጌያለሁ። ጤና ይስጥልን።